ዛሬ በህይወታችሁ እድሜ ልክ ብትጠቀሙት ደስ የሚለኝ እኔም በህይወቴ ብዙ ነገር የተማርኩበትም ወደ ላይ የወጣሁበትም ወደታች የወረድኩበትንም የታዘብኩትን አንድ ነገር ልንገራችሁ። እስከ መጨረሻው ደስ ተከታተል። የሰጠህን ነገር እግዚአብሔር ሊነሳህ ይችላል። ሀብትህ ሊሆን ይችላል። ስልጣን ሊሆን ይችላል። ትዳር ሊሆን ይችላል። ልጅ ሊሆን ይችላል። ታዋቂነትን፣ መወደድን ሊሆን ይችላል። መከበርን ሊሆን ይችላል። እውቀትን ሊሆን ይችላል። ጥበብን ሊሆን ይችላል። ተፈላጊነትን ሊሆን ይችላል። የሰጠህን ነገር እግዚአብሔር ሊነሳህ ይችላል። ይሄን ለምን አልክ ብሉኝ፣ በጣም ብዙ ሴቶች እግዚአብሔር የተባረከ የተቀደሰ ትዳር ሰጥቷቸው ያን የሰጣቸውን ነገር እንደሚነሳቸው ባለማወቅ የሰጠኸውን ነገር ዶግማ አይደለም። አንተ ጋር ተለጥፎ የሚቀይ እጅህ እንኳን ካልጠበከው እጅህ ሊቆረጥ ይችላል። እግርህን ካልጠበቀው እግርህን ልታጣው ትችላል። ጤናን ካልጠበቀው ጤናህን ልታጣ ትችላል። ገንዘብህን ካልጠበቀው ገንዘብህን ልታጣ ትችላል። ውበትህን ካልጠበቀው ውበትህ ልታጣው ልታጫው ትችላለሽ። ቁመናህን ካልጠበቀው ቁመና ልታ ተወዳጅነትን ካልጠበከው ልታጣ ትችላል። ስልጣንም የተሰጠህን ስልጣን ጠብቀ በዛሬትም መሄድ ማስችል ከሆነ ልታጣው ትችላለህ። ሞያም በየጊዜው እኔ ከተማ ውስጥ አለ የሚባል ጎበዝ፣ በጣም ጎበዝ የሚባል ይሄ የሞተ እቃ የሞተን አይነት እንደ ጄኒተር እንደ መኪና ምናምን በቃ ሞተ የሚባልን ነገር ጠግኖ ህይወት መዝራት የሚችል የሚገርም ሙያ ያለው ልጅ አቃል አሁን የተስተካከለ ነገር ስጠው፣ አበላሽቶ ነው የሚሰጠ። ምን እንደሆነ እሱ ራሱ አያውቀው። በጣም ሲታበይ ነበር፣ በጣም ሲመጻደቅ ነበር። ሰው ቀጥሮት፣ እባክን እንዲህ አይነት አንገብጋቢ የህይወትና የሞት ጉዳይ ነው፣ እባክን ስለፈጠረክ ስለልጆች አምላክ ተብሎ ተለምኖ ቁጭ ብሎ ሊቅም ይችላል፣ ቁጭ ብሎ ሊያጨስ ይችላል፣ ከና አካቴው ስልክ ላይ ያነሳ ይችላል። የእውነት ከስንት ዓመት በኋላ ተከፍሎት አይደለም በነፃ ሰው እሱ ጋር ዕቃ ያሰራል በነፃ ሞያ። በጣም የጠገቡ ሰዎች አቤት እሷማ የተባለ አቤት እሷማ የተባለ ሴት በተቃራኒ ሆኖ አይቻቀል። ምግብ ድግስ ሲኖር የሆነ ነገር ሲኖር ሰው እሷ ትስራት ይባላል። እንዴት ነው ሰው ልጅ ትላንትና ትከሻዋ ጣፋጭ ነው ተብሎ ዛሬ ውይ እሷ እኮ ድሮ ናት አሁን አልፎባታል እስከምትባል ድረስ እሷ የነካችው ወጥ እንዳለ እጅ እጅ ነው የሚለው። እሱ የነካው ነገር ካለ እጅ እጅ ነው የሚለው። የእውነት እጅህን ራሱ ጣፋጭ የሚያደርገው እግዚአብሔር፣ ንግግርህን ጣፋጭ የሚያደርገው እግዚአብሔር። የተሰጠህን ነገር ጠብቀ የማትኖር ከሆነ ያመልጣሃል። ዶግማ ከአንተ ጋር ተለጥፎ እድሜ ልክ የሚኖር እንትን አይደለም። ጠብቀ ሙያችሁን ጠብቃችሁ ካለ ይቀጥላል። ስልጣናችሁን ከጠበቃችሁት ይቀጥላል። እውቅናህን ከጠበቅ ይቀጥላል። ተወዳጅነትህን ከጠበቅ ይቀጥላል። ስራህን ከጠበቅ ይቀጥላል። ገንዘብን ከጠበቅ ይቀጥላል። ጤናህን ከጠበቅ ይቀጥላል። ጠበቀው፣ ይቀጥላል ካልጠበቀው ግን ምንም ነገር አይቀጥልም። ትዳሯን በጣም ንቃ፣ የራስ ጉዳይ ትቀራለህ። ወንድ ሞልቷል፣ በጣም እንደፈለገች ስትናገር የነበረች ሴት እንደዛ የተከበረ ባለቤቷ ናታ። ባለቤቷ ደግሞ እሷን በፈታ በአመቱ ምን የመሰለች ሴት አግብቶ ቁጭ ብላ ዛሬ ብቻዋን ታወራለች። በቃ ግን ላለመሸነፍ በቃ ልክ ነው ለማለት ግን ግትር ብላ ተከራከራ። ግን የሰጣትን ነገር ባለማክበሯ እግዚአብሔር ነሷት። ምን የመሰለች ልጅ፣ ምን የመሰለች ሚስት እግዚአብሔር ሰቶት፣ ሁለት ሶስት ልጆች እግዚአብሔር ሰቶት፣ በልጅ እግዚአብሔር ባርኮት፣ ትዳሩን ባለመጠበቁ በየቀኑ በመማገጥ በመሳደብ ንብረት በመጠበቅ በኃይለኝነት በዱላ በንቀት ያን የሰጠውን ነገር በትክክል ባለመጠቀሙ እግዚአብሔር ትዳሩን ነስቶት ቁጭ ብሎ የሚያለክስ ሰው አውቃለሁ። እንደ ትልቅ ቁም ነገር ሆቴል እየሄደ በቃ በዚህ በመከበሪያ እድሜ ላይ በመከበሪያ አይ ኢንጆይ ማድረግ አለብህ ይላል። በመከበሪያ እድሜ ላይ እንግዲህ ሰው በ50 ዓመት በስልሳ አመት እኮ የማያምርበትን ነገር ማድረግ እኮ በጣም ሼም። በ50 ዓመት በ60 ዓመት ከአንተ የማይጠበቅን ነገር እንደማድረግ መውረድ የለም። አሁን ሰው እንደ ጉራ ያወረዋል። የ50 ዓመት የ40 ዓመት ሴት ክብሯን ጠብቃ እንደ አርባ ዓመት ሴት እንደ 50 ዓመት ሴት እንደ 60 ዓመት ስትሄድ እንጂ አክት ስታደርግ እንጂ የሚያምርባት ከሷ የማይጠበቅ ነገር ሲያደርግ እኔ ራሱ አያምርብኝ። እኔ እንኳን በ30 ቤት እድሜ እኔ እንኳን አያምርብኝ። በዚህ እድሜ ላይ እንደሚያምርብ ነው አክት የምታደርገው እንደ አጉል እንደ ልጅ እንደ አዲስ እንደሚፈነዳ ሰው ሆናለ ካልክ ወደ ሌላ ነገር ነው የምትፈነዳው። ፈንደተነ ቁጭ የምትለው ለቤቱ እናስባለን ስንል በምክንያት ነው እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንሎታል። ዋጋ ውስጥ ብትሉ ሶፋ ነቶ ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ ቁጥሩ ለት ደግሞ ፊጋ መሲ ሕንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909303700 ይደውሉ እና ምንድን ነው ነጥቤ? የእውነት ይሄን ቪዲዮ ሀብትም ያላችሁ ስልጣንም ያላችሁ እውቅና ምንም ያላችሁ ሰዎች ይሄን ቪዲዮ ተጠቀሙበት። የያዛችሁትን ነገር ካልያዛችሁት የሚያመልጣችሁ ነገር ነው። እኔ በጣም ተወድጄ ያውቃለሁ፣ በጣም ደግሞ ለአይን ተጠልቻ ያውቃል። ተክብሬ ያውቃለሁ፣ ተንቄ ያውቃለሁ። አግኝቼ ያውቃለሁ፣ አጥቼ ያውቃለሁ። ለካ ያገኘኸውን ማግኘትህን በጥንቃቄ ካልተጠቀምከውና ከተመጻደቅ ያ ሁሉ ነገር አፈር ከድሜ ይበላል። ባላወቀው መንገድ አንተ ባልጠበቅከው እወድቃለሁ እንዴ ባላልከው ፌል አረጋለሁ እንዴ ባላል። በቅርብ እንኳን አንድ ቤተሰብ አለና እናቱ ካንሰር ታማሚነት ወንድምዮ አደገኛ የጭንቅላት እጢ ያለበት ከሀያ ምናምን ሚሊዮን ብር በላይ ነው ያወጡ፣ ሁሉም አልተሻላቸውም። እሱ እንደዚህ ወደ ላይ እንደዚህ ይሄ እድገት ሰው እንደዚህ ያድጋል አይደለ እንደዚህ ያለ ወደ ላይ ይደል አይደለ እሱ እንደዚህ ወደ ላይ ተኮሰው ከዛ በኋላ እንደዛው ነው ደግሞ መሬት የገባው ማለት ይችላላችሁ። አሁን እርዳታ እስከሚለመንበት ድረስ። በጣም ሙያተኛ ሰዎች ካላችሁ ሙያችሁን ጠብቁ፣ ሙያችሁን አክብሩ። ለምን ልታጣው ትችላለ። በጣም ስልጣን ያላችሁ ሰው ያንን ጠብቅና እናቀጥል። አለበለዛ ልታጣው ትችላለ። በጣም ጥሩ ሰው የሚወዳችው በሰፈር በጎረቤት ቤት በሀገር ያላችሁ ሰዎች ያንን ተወዳጅነት ጠብቀውና ቀጠል። አለበለዛ ከተመጻደቅ ያንን ነገር ታጣዋለ። ስታጣው ደግሞ ቅድም እንደነገርኳችሁ መካኒክ ነው። ቅድም እንደነገርኳችሁ የማይችለው ነገር የለም። የሞተ እቃ ከዚህና ከዚህ አድርጎ ሰርቶ የሚያሳይ ሰው፣ አሁን ምን እሱ የያዘው የጨበጠው ነገር እንዳለ በጣም ሙያተኛ ሰፈር ውስጥ የተጨበጨበላት ሴት አሁን እሷ የነካችሁ ወጥ እጅ ጅ ይላል። እሷ የነካችሁ እንጀራ፣ እሷ የነካችሁ ነገር እጅ ጅ ይላል። ምንድን ነው እግዚአብሔር የሰጣትን ነገር ሲነሳት። እግዚአብሔር የሰጠህን ነገር ይነሳል። ይህን እርግጠኛ ሁን፣ መቶ ፐርሰንት በትክክል የማትጠቀም ከሆነ የተሰጠህ ነገር ይነሳል። ገንዘብ እንደዚህ የሚረጩ ሰዎች ያውቃል። ገንዘብ እንደዚህ የሚረጩ በገንዘብ ግፍ ወደ መቶ አንድ መቶ ሁለት መቶ ሶስት ጫማ ያለው ሰው ቤቱ አንዱ ክፍል እንዳለ ጫማ በጫማ እስከሚሆን ሹራብ ሜን ሜን በቃ አይለብሰውም፣ ለሰው መስጠት አይፈልግም። ገንዘቡን እንደዚህ ብትን ሲያደርግ ነበር። አሁን ይገርማቸዋል። ከነዛ ውስጥ እየለቀመ ከነዛ ውስጥ እየለቀመ ግማሹን እየሸጠ የሚበላ ሰው እየሸጠ ትላንትና ሲለብስ ከነበር ከመቶ ምናምን ጫማ፣ አሁን አስራ ምናምን ጫማ ነው ይቀር። ተደብቆ ጫማውን ይሸጠ የመኪና ክረን እንግዲህ ጫማውን በወቅቱ አርባ ብር ስልሳ ብር አስር ብር እየሸጠ ከዚህ በላይ ውርደት ምናል? እና በጣም ብዙ ሰው የሚሸወደው እንደዛ ነው። የሆነ ቦታ ካለ ያንም ቦታ በደንብ ጠብቀውና ቀጥ፣ አለበለዚያ ልታጣው ትችላለህ። እሚተኛለ ሰው የለም የምትተኛልሽ ሴት የለች። የሚተኛል ሰው ስ ወይልም። ስለዚህ በተቻላችሁ መጠን እንደው ብዙ ነገር ላይ ያላችሁ ሞያም ላይ ስልጣንም ላይ ስራም ላይ እውቅና ላይም ቤተሰብ ጋር ትዳርም ላይ ያላችሁ ትዳራችሁን ማታጣጥሉት፣ ፍቅረኛንም አታጣጥለት፣ ራስንም ብዙ አትስቀለው። ራስሽን ብዙ አትስቀ ትዳርሽንም አታጣጥ ለምን ልታጫው ትችላለች። ልታጣው ትችላለ። ስትመጻደቅ አለኝ የምትለውን ነገር ልታጣ ትችላል። በጣም ብዙ ሺ ሰው ዋጋ ይከፈለ። ትላንትና እንኳን አንድ ስልጠና ላይ ነበርኩና በጣም በሚገርም ሁኔታ የሀገሮቹ ጸግሽ የዛሬ የዛሬ ስንት ዓመት ተዳሬ ምን እንደሆነ አልገባኝም ነበር እና አጥቼዋለሁ። የዛሬ ስንት ዓመት በሚሊየን ነበሩና ብዙ ስመጻደቅ ነበር ልጅነትም ነው በራሴ ያን ሁሉ አጥቻለሁ። እና ባዶ እጄ ወይ ቀርቻለሁ ሚሊየን ሰው ይሃገር ሰክስተላንትና በይቴ ሞልቶ በዓል ምን ምን በቃ ምገር እሁድን ቤተክርስቲያን አሁን ፀግሽ ባዶ ይንቀርቻል ባዶ ቤት ውስጥ በቃ እወጣለሁ፣ ባዶ ቤት ውስጥ ገባለሁ። ባዶነት ስሜት እየተሰማኝ ነው። እኔ የእውነት ያላችሁ ነገር ካለ እኔ እንዴት እንደምወደው እኔ ከራሴ ልንገራችሁ፣ ያለኝን ነገር እንዴት እንደምወደው አትንሳኝ እላለሁ እግዚአብሔር፣ በቃ ያለኝን ነገር እባክን አስቀጥልበት እላለሁ። ለምን ታጣዋላ የሆነ ጊዜ የነበረን ነገር አልነበረም። የሆነ ጊዜ ያለን ነገር ደግሞ ላይቀጥል ይችላል። ስለዚህ እችን ነገር እርግጠኛ ነች፣ የሆነች ነገራችሁን ትቀይራለች ብዬ አስባለሁ። ያለኝን ነገር አጥቼ ያውቃለሁ ምትሉ ካላችሁ ለትውልድ አስተማሪ ይሆናልና ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ስለ ትዳሬ መማከር ቤቴን ሰላም ትዳሬን ሰላም ማድረግ እፈልጋለሁ ምትሉ ካላችሁ ምንጊዜ መልሕቅን ምርጫ አድርጉ። ለበለጠ መረጃ 97745 ላይ ደውሉ። እንዲሁም የትዳራኪ መጽሐፍን ገዝታችሁ የሚገርም እውቀት ታገኙበታላችሁ። እንዲሁም ደግሞ ዘወትር ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። ለበለጠ በመረጃ 0 7745 ላይ ደውሉ። አመሰግናለን።